በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ ላይ ነው የምንገኘው። ይህንን አካባቢ ስናነሳ እንግዲህ ሁለት ወንድማማቾችን ማንሳት ግድ ይለናል፣ ፕሮፌሰር በየነ ጴጥሮስ እና ኮሎኔል በዛብህ ጴጥሮስን ማለት ነው። አሁን የምገኝበት በዚህ በኮሎኔል በዛብህ ጴጥሮስ አደባባይ ነው። እንግዲህ ኮሎኔል በዛብህ ጴጥሮስ በተለይ በአየር ኃይል በፈጸሙት ጀብዱ ይታወቃሉ። ዛሬ እንግዲህ ሞቅ ደመቅ ያለችውን የሆሳና ከተማን ዞር ዞር እያልን በምሽት ምን ትመስላለች የሚለውን የምናስቃኛችሁ ነው የሚሆነው አብራችሁ በፈጣን እድገት ላይ የምትገኘው የሆሳዕና ከተማ እንግዲህ የኮሪደር ልማትን ጨምሮ የተለያዩ ስራዎች የተሰሩባት ነው የሚገኘው። አሁን ላይ ሁለት መልክን ያላት ብሎ ማንሳት ይቻላል። በአንደኛው በኩል በምታዩት መልኩ ያማረ እየተጠናቀቀ የኮሪደር ልማት ስራን ተመልክተናል። እግረኞች እንግዲህ እንዳሻቸው የሚንቀሳቀሱበት መንገድ ኖሯቸዋል ማለት ነው። በሌላኛው በኩል ደግሞ ከተማ እንደ አዲስ እየተገነባች ነው የምትገኘው። ይህንን ከእንግዳ ጋር አብረን የምንጎበኝ ይሆናል። ተከተሉኝ። መስከን እንደና እንዴ እናስተላላም ነው። እግዚአብሔር ይመስገን። ስሜ ያው ደሳለኝ ደፋር ባላለሁ የሆሳና ከተማ አስተዳደር ማዘጋጃ ቤት የአገልግሎቶች ጽህፈት ቤት ዋና ስራ አስኪያጅ ነኝ። እንደ ሆሳና ከተማ አሁን የምናየበት ቦታ በጎንቦራ ሰፈር በመባል ይታወቃል፣ ወይም ዋቸሞ ትምህርት ቤት አካባቢ በመባል ነው የሚታወቀው። እኛ እንደ ማዕከላዊ ኢትዮጵያ ክልል እንደ ሆሳና ከተማ የተሰጠን እቅድ የኮሪደር ልማት 35 ኪሎ ሜትር ነው። ከ35 ኪሎ ሜትሩ ፈርስት ፌዝ ላይ እየተገበርን የመጣ ነው 24 ነጥብ አምስቱ ነው። ከ24 ነጥብ አምስቱ ደግሞ 10 ነጥብ ሶስቱ በፌዴራሉ መንግስት ከአስፋልት ጋር ተያይዞ እየተገነባልን ያለ መንገድ ሲሆን 12 ነጥብ አምስቱ አሁን እንደምናየው በኛው አቅም በውስጥ አቅም እየተገነባ ነው ያለው እና ይህን ኮሪደር ልማት መነሻ ስናደርግ ይህ ኮሪደር ልማት አሁን የምናያቸው ገጽታዎች መጀመሪያ የነበሩ ከኮሎኔል በዛቤ አደባባይ ጀምሮ እስከ ሽላንሻ የሚባልበት አንድ ወንዝ አለን። እስከዛ ወንዝ ነው የተሰራው እና በአጠቃላይ 12.5 ኪሎ ሜትር ይሸፍናል። ሽፋኑ በግራና በቀኝ ያም ማለት ያው የኮሪደርን መሰረታውያን ያሟሉ ናቸው። ከዚህ በፊት እዚህ ከተማ ላይ የመኪና ፓርኪንግ አልነበረንም። በአጠቃላይ እንደ ከተማ መናኸሪያ ነው የነበረን፣ ከመናኸሪያ ያለፈ ሌላ ነገር አልነበረንም። ኦልሞስት ፓርኪንግ አሁን ከዚህ ትንሽ አለፍ እንዳል ፓርኪንግ ነው የምናገኘው። ሰዎች ባስ የሚጠብቁበት ባስ ስቴሽን አልነበራቸውም። እነዚህ ባስ ስቴሽኖች በዚህ በኮሪደር አጋጣሚ የመጡ ናቸው። ሌላው ድሬኔጅ አካባቢ ላይ የነበሩ ነገሮች እንደ ከተማ ፊሎው የት ወዴት የምንለው ነገር የሚታወቅ አልነበረም። የፍሳሽ ማስወገጃው ማለት ነው። እሱን ማኔጅ ማድረግ ችለናል። አሁን ላይ አሁን የምታየው መስመር በሙሉ ከዚህ በፊት በጣም ለመኖር የሚያስቸግር አካባቢ ነበር። በተለይ ከውሃ ሽንት ጋር፣ ከተለያዩ ነገሮች ጋር የተበከለ አካባቢ ነው የነበረ ከዛ አብዛኛው ነገር መልካም ያልነበሩ የነበሩ ገጽታዎችን ነው መቀየር የተቻለው። ሌላው በዚህ ኮሪደር ልማት ላይ የስራ ባህላችንን መቀየር፣ ላንሻ ተብሎ የሚታወቀው ወንዝ ያለበት አካባቢ ላይ ነው ያለ ነው። ይሄ አካባቢ የሚታየው በሙሉ የቆሻሻ ትርጭም የነበረው እና አዝተን አሁን ላይ ኦልሞስት ፋይናላይዝ እያደረገ ነው ያለው። ፋውንቴን ኦልሞስት የመጀመሪያው ኢንቨስት አልፏል ቦታ ነው። የሆሳዕና ምልክትም ሊሆን የሚችል ቦታ ነው። መግቢያችን ፎርማል በወልቂጤ መስመር ስትገባ የመጀመሪያው መግቢያ ነው። የሆሳዕና ከተማ ላይ በዚህ ሰዓት ላይ ሰው ብዙ ሲንቀሳቀስ ታያኛል አይደለም? እዚህ አካባቢ ወደዛ ወደ ኢነርሲቲው አካባቢ ላይ ራሱ ችግሮች ነበሩ። አሁን ላይ ግን እንደምታየው ሰው በስፋት ይንቀሳቀሳል፣ እዚህ አካባቢ በደንብ ይዝናናል። ቀን ቀንም አመሻሽ ላይም እነዚህ ፋውንቴኖች ደግሞ በደንብ ይለቀቃሉ። ኦልሞስት ያለው ድባብ ከተወሰነ ሰዓት በኋላ የተቀየረ ድባብ ነው የሚኖረው እና ኦልሞስት መጀመሪያ ላይ ኢን አክቲቭ የነበሩ ሲቲዎች ናቸው አሁን ላይ እንደምታየው ኦልሞስት አክቲቭ ሆነዋል። ውሳና እያማረባት እየመጣች ነው እም እንደተመለከትኩት ማለት ነው። ስለዚህ አሁን ደግሞ ሌላኛውን የከተማዋን ክፍል እንቃኛለን። ተመልካቾቻችን አብሯችሁን ቆ አሁን እንደ አዲስ እየተገነባች ያለችውን ሆሳናን የምንመለከትበት ቦታ ይመስለኛል እና ሌታ አካባቢ ነው ያለ፣ ነው ምንድን የሰራ ያለው ነገር የሚለውን ያ ከዚህ ቀደም ኢነርጂ ላይ አገልግሎት ሲሰጥ የነበረ አስፋልት የአገልግሎት ጊዜውን የጨረሰ ና አሁን ላይ እንደ አዲስ እየተገነባ ያለው የአስፋልት መንገድ ላይ ነው የምንገኘው። በተለይ ደግሞ በተፈጥሮ የአታባ መግቢያ ተብሎ በሚባለው ተፈላ ያለ ነው እና ሄቶ ኮኔዶስ የሚባል አካባቢ ነው ያለ ነው ይህ የምናየው ስራ ሁሉ አሁን ላይ ግንባታ ላይ ነው። ሆሳዕና አሁን በከፍተኛ ፍጥነት በሁሉም ዘርፍ ኦልሞስት አርባ ኪሎ ሜትር አካባቢ፣ ቅድም እንዳልኩ የአስፋልት ግንባታ ስራ ላይ ነው ነው የሚገኘው። ሌላው የኮርቶስ ሳሚራ ሲመንትን ዳ ያለ ነው እስከ ህዳር ሃያ ዘጠኝ ለማጠናቀቅ ነው እየሰራ ያለ ነው። በግልትልነት እንደምታየው ማሽኔሪዎች ኦልሞስት ቀን ማታ የለም ሃያ አራት ሰዓት ስራ ላይ ነው ያሉት እና ኦልሞስት የአስፋልት መንገድ ሙሉ ሰዓት ሙሉ ሰዓት ነው ስራ ላይ የሚገኘው እና ከዚያ አንፃር እንወስድ ቀጣይ ላይ እነዚህን ገጽታዎች ስንጨርስ በደንብ ከተማዋን ጉባር ማሳየት አመሰግናለሁ በጣም እኔም አመሰግናለሁ በጣም እንደ አዲስ እየተገነባች ያለችው የሆሳና ከተማ እንግዲህ ገጽታዋ ይህን ይመስላል። በኮሪደር ልማት በጣም እየተዋበች ነው የምትገኘው። እንግዲህ እዚህ ጋም እንደምትመለከቱት የነበሩ መንገዶችን የማሻሻል አዳዲስ መንገዶችን የመገንባት ስራዎች በስፋት እየተሰሩ ነው የሚገኙት። እንደ አጠቃላይ ሆሳና ከተማ ለኗሪዎቿ ምቹ ለማድረግ እንዲሁም ኢትዮጵያ ውስጥ ከሚገኙ ከተሞች መካከል ተመራጭም ለማድረግ እየተሰራ ነው የሚገኘው። ሆሳዕና ከተማ ላይ ያደረግነው ቀኘት እንግዲህ ይህን ይመስላል። ጥሩ ጊዜ ይሆንላችሁ።